እሺ እኔ ከበድ ያለ ጥያቄ ማስበው ማለት ነው። ይሄን ጥያቄ በእርግጥ በሁለቱም ነው የምትመልስልኝ፣ በመጽሐፍ ቅዱስም በቁርአንም በሁለቱም የምትመልስልኝ አሪፍ ነው እና ምንድነው አምላክ ማለት አምላክ የሚባለው ወይ ደግሞ አላህ አይታወቅማ። ማለት ማለት ማንም ሊቀርበው በማይችል ብርሃን ይኖራል ይላል እንትና ብሏል ጳውሎስ እና እሱ ማንም ሊቀርበው አይችልም። ማለት የሱን መገለጥ ለማወቅ እንኳን ለማወቅ ቀርቶ ሰው ሊያቀርቶ ወደሱ መገለጥ እንኳን መጠጋት እንኳን አይችልም። እሱ ነው ለማወቅ እንኳን መቅረብ አይችልም። እና ስለዚህ እንደዛ ብለ ነው የምታምነው። አምላክን ቀርበን ልናውቀው አንችልም። እንኳን ልናውቀው ደግሞ ልንቀርበው አንችልም ማለት ነው። በእኛ በኢስላም አስተምሮት ያው ሁዱር የሚባል ነገር አለ፣ መገኘት ፕረዘንስ። ፕረዘንሱ በሁለት ነው፣ ራሱ አረገን የምናስቀምጠው ማለት ነው። የመጀመሪያው ይሄ እንትን የሚባል አለ፣ ራሱ ኢላህ የሚባል ነገር አለ ራሱ ኢላህ ማለት ትራንሰንደንስ ማለት ነው። ፕረዘንስ የሚባል አለ፣ ትራንሰንደንስ ፕረዘንስ ማለት አምላክ ከታይምና ከስፔስ በላይና ውጭ ነው ብለን ነው የምናምነው። በምን፣ በዛቱ ማለት ነው በዛት ኡሉ የሚባል ነገር አለ ለዋላይነቱ ማለት ከሁሉ በላይ ነው ብለን ነው ምናምነው ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ማየት ይችላለ ሱረቱ ለአላ ምዕራፍ 87 ቁጥር 1 ላይ ማየት ይችላለ ከሁሉ በላይ የሆነ ጌታን ስም አሞግስ ነው የሚለው ስለዚህ ከዚህ አንጻር አላህ ምንድን ነው በዛቱ ከፍጥረት ውጪና ከፍጥረት በላይ ነው ብለን ነው ምናምነው አላህ በቁርአን ውስጥም በሱረቱ ሀዲድ ምዕራፍ 57 ቁጥር 3 ላይ ስትመለከተው እርሱ ግልጽም ስውርም ነው ነው ብሎ ያስቀመጠው ስውር የሚሆንበት ምክንያት ምንድነው? በዛቱ ማንም ሰው አያውቀው። ከፍጥረት ውጪ ነው ያለው ራሱ ማለት ነውና እንደዛ ነው። እንደገና ደግሞ ሙላዚም የሚባል አለ። ቅርብ ነው እሱ ብለን ኢማነንት ይባላል። ኢማነንት ፕሬዘንስ የሚባል ነገር አለ። ኢማነንስ ፕሬዘንስ የሚባለው ነገር ምንድነው? አላህ ቅርብ ነው። ራሱ በምንድን ነው ቅርብ ሲባል፣ ተፋኡል የሚባል አለ። መስተጋብር ኢንተራክሽን ማለት ነው። ታሉቅ የሚባል አለ። ግንኙነት ሪሌሽን ማለት ነው። ተዋሱል የሚባል አለ። ተግባቦት ኮሚኒኬት ያደርገናል እኛን ይሄ ምን ይባላል? በእንትን አምላካችን አላህ ብዙ ቦታ ላይ እንደዚህ ሲናገር፣ ለምሳሌ ሱረቱ ሐዲድ ምዕራፍ 57 ቁጥር 4 ላይ እርሱም የትም ብትሆኑ ከእናንተ ጋር ነው አላህ የምትሰሩትን ሁሉ ተመልካች ነው ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 115 ላይ እንደዛ ነው፣ ምስራቁም ምዕራቡም ያላህ ነው ፊቶቻችን ወደ የትም ቦታ ብታዞሩ ያላህ ፊት እዚያ ነው ይላል። ሌላ ቦታ ላይ ደግሞ ከደም ጋኑ ይልቅ እኛ ቅርብ ነን ይላል አላህ ሲናገር። ስለዚህ በባህሪያቱ ከኛ ጋር ባለው ግንኙነት አላህ በደንብ አስ ተፋኡል የሚባል አለ፣ መስተጋብር አለው ከኛ ጋር ማለት ነው። ያያል፣ ይሰማል፣ ያውቃል፣ ችሎታ አለው። ታሉቅ የሚባለው ደግሞ ግንኙነት ነው። ራሱ ነቢያቶችን ይልካል፣ እንትን ይላል ማለት ነው። ሌላው ደግሞ ተዋሱል ነው፣ ይናገራል፣ ሪሊ የሚናገር ነው። ሲፈቱል ከላም አለው፣ የመናገር ባህሪያ አለው፣ ያናግራል፣ ያናገራል፣ ዲቫይን ሬቪሌሽኖችን እንትን ይላል፣ መጽሐፍቶችን ያወርዳል፣ ተግባቦት አለው። ራሱ ተዋሱል ማለት የኮሚኒኬሽን ማለት ነው። ይሄ ነው ትምህርታችን ማለት ነው እዚህ ጋ ያልገባ ነገር ካለ መጀመሪያ በእስላም ላይ እንጨርስና ወደ ክርስትናው መሄድ እንችላለን ማለት ነው ጁዲዮ ክርስቲያን ትራዲሽን ውስጥ ያለውን እሺ የኔ ጥያቄ ግን ምን መሰለህ አሁን አምላክ አምላክ ማንም ሊቀርበው በማይችል ብርሃን ይኖራል ተብሏል እኮ አይ የኛውን ጨርሰው የኛውን ጨርሰውና በእስላም ላይ ያለው ግልጽ ነው ወይስ ወደ ባይብል ንግባ አይ፣ እሺ፣ በኢስላም ላይ ያለውን ግልጽ አድርግልኝ። ማለት አምላክን እኛ ማወቅ አምላክ እንደሚያውቅ ማወቅ እንችላለን። አምላክ እንደሚወድ ወይ እንደማይወድ የሱን ያ ስሜት እንዳለው ማወቅ እንችላለን። አምላክ ደግሞ እንደሚናገር እንደማይናገር ራሱ ማወቅ እንችላለን። አሁን ማለት ይሄን ስታየው ከመላእክት አንጻር ማየት ይቻላል። አዎ፣ የሚናገረው አሁን በምን በምን እንዴት ነው የሚናገረው? በመላእክት በኩል ነው አይደል? በሶስት አይነት መንገድ ነው የሚናገረው በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ እንደዛ ነው የሚናገረው። አንደኛ በራይ ነው፣ ሁለተኛ ከግርዶች በስተኋላ ነው፣ ሶስተኛ መልእክተኛ መልአክን ይልክና በብዙ አማካኝነት ነብይን ያናገራል ማለት ነው። በሶስት አይነት ነው። በራይ ማለት ወይ በህል ሊሆን ይችላል፣ ወይ ደግሞ በተመስጦ ሳያስቡት ውስድ ያረጋቸውና በራይ ሊሆን ይችላል። ሁለተኛ ደግሞ ከግርዶች በስተኋላ ማለት ያለ ራይ ያለ መልአክ ቀጥታ ድምጽ እያሰማ ለምሳሌ ሙሳ አለይሰላም ስትመለከተውና ረሱላህ አለይሰለም ለሌት ሚስራ ወር ሚራጅ ላይ ወይም ደግሞ አደም አለይ ሰላምን ሲያናግራቸው እነዚህ ሶስቱን ሲያናገራቸው ቀጥታ ነው ያናገራቸው ከግርዶሽ በስተኋላ ማለት ነው። ሳያዩት ግርዶሽ ወይም ደግሞ ኑር ብርሃን በማሳየት በዛ ድምጽ ይሰሙ ነበር ማለት ነው። ይሄ ሁለተኛው ነው። ሶስተኛውና የመጨረሻው ደግሞ መልእክተኛ መላእክ ይልካል። መልእክተኛ መላእክ ይልክና በመላኩ አማካኝነት ይናገራል ማለት ነው። በዚህ መልኩ አላህ ተግባቦት አለው፣ ተዋሱላለው ብለን እናምናለን ከፍጥረቱ ጋር። ጋር እሺ አሁን ለምሳሌ የመጀመሪያው ላይ ከግርዶሽ በስተኋላ ሲያናግር ሰውን፣ እንደዛ ሲያናግር አምላክ ካለበት ቦታ ወርዶ ወይ በአካል ተገልጦ ምናም እንደዛ ያናገር ማ እና እንዴት ነው በዛቱ ከእንደዛ ሲያናግራቸው ይችላል? ማለት ፈጣሪ ከፍጥረቱ በላይ ሆኖ ፍጥረት አለሙን ቅድም እንዳልኩ ነው። ሙላዚም የሚባል ነገር አለ። ቅርብ ነው። ኢማነንት ፕሬዘንስ የሚባል ነገር አለ። ኢማነንስ የሚባል አላ በዚህ እኛን የምናቀበትን ነገር ነው እሱ። ግልጽም ስውርም ነው ነው የሚለው ግልጽ ራሱን የሚያደርግበት ምክንያት በዛ ነው። እንዳልኩ ተፋውል አለው፣ መስተጋብር አለው፣ ታሉቅ አለው፣ ግንኙነት አለው፣ ተዋሱል አለው፣ ተግባቦት አለው፣ ኮሚኒኬት ያደርጋል ራሱ ማለት ነውና፣ ያንን ይሰማል፣ ያያል፣ ያውቃል። የግድ አሁን ለምሳሌ አንተ እኔን ለማዋራት እኔና አንተ መገናኘት አለብን። ውስንነት አለብን። እኔና አንተ ለምሳሌ ማለት እኔ አሁን እየሰማ ያለው እኔን ነው አይደለ? እዛ አሁን ለምሳሌ ዘመዶች ምናምን የሆነ ቦታ ያሉ ሰዎች እየሰማ ነው የሚያወሩትን ነገር አይ አይደለም አይደለም። ማንን ነው እያየ ያለው አሁን? እኔ ቲክቶክ ላይ ቲክቶክ ነው ላይ ሁሉ ነገር ማየት አችልም። አዎ፣ ስለዚህ አላህ ግን ምን ያደርጋል ምን አለው? ተፋውል አለው መስተጋብር አለው፣ ያያል፣ ሁሉ ነገር ማየት፣ ሁሉ ነገር መስማት፣ ሁሉ ነገር ማወቅ፣ በሁሉም ነገር ላይ ችሎታው አለው ራሱ ማለት ነው። ውስንነት የሚባል ነገር የለውም እሱ። ጊዜና ቦታ ያካበበ ነው አላህ። ነገርን ሁሉ በእውቀቱ ያካበበ ነው ይላል። ስለዚህ አላህ ሁሉ ነገር ይሰማል፣ ሁሉ ነገር ያያል። አሁን ሁሉም ነገር እንደሚሰማና ሁሉም ነገር እንደሚያይ ወይም ደግሞ ሁሉ ነገር እንደሚያውቅ እኛ ማወቅ እንዴት ማወቅ እንችላለን? አምላክ ማን አንደኛ ዶዋችን መቅቡል ሲሆን ማለት ነው ዶዋችን አንደኛ መቅቡል ሲሆን ጸሎታችን መልስ ያደርግ። ሁለተኛ ነገር ደግሞ በነቢያቱ አማካኝነት የተናገረው ንግግር እራሱ ማለት ህይወታችንን እየመራ ነው ያለው መዋከማቶቹ ማለት ነው። ለምሳሌ አህካም የሚባሉ ነገሮች አሉ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ይሄ ነገር ጥቅም አለው፣ ይሄ ነገር ጉዳት አለው ብሎ የነገረን ነገር በዛ ማወቅ እንችላለን ራሱ ማለት ነው። እና ደዋችንን እንትን ሲለው ማለት ነው የነገረን ነገር ፕራክቲካል ኤቪደንሶችም አሉ ራሱ። ለምሳሌ ዚኪር ማብዛት ቀልብ እንደሚያረጥብ ነግሮናል፣ በህይወታችን አይተናል። እሱን ነገሮች ሳትስፋክሽን እንዳለው፣ ልቦች አላህን በማውሳት ይረካሉ ይላል። እና ደግሞ ኢማን በሚኖርበት ሰዓት ሰኪና እንደሚልክ ይናገራል። ሰኪና ማለት ትራንኩሊቲ መረጋጋት። ቁርአን ለልብ በሽታ መድኃኒት ነው ይላል። መድኃኒት መሆኑን አይተናል። ሶላት ከመጥፎና ከሚጠላ ነገር ትከለከላለች፣ ይችላል ሸርጡን ተጠብቀን ከሰገድን ሶላት ራሱ እንደዚህ እንደዚህ እንደዚህ። ፕራክቲካል ኤቪደንሶችም የምናያቸው ነገሮች አሉ፣ ሙስሊም ስትሆን ማለት ነው። እና ያ ነው ያ ነገር በላይፍ ውስጥ ራሱ ፕራክቲካል ኤቪደንሶችን ታያለ። የሞራል አካውንተቢሊቲዎች አሉ፣ ሌሎችም ሌሎችም ነገሮች አሉ፣ እንደዚህ የሚታዩ ነገሮች ማለት ነው ከቃላት በላይ የሆኑ በቃላት የማይገለጹ ግን በላይፍ ሴንስ መታረጋቸውና ፊልም መታረጋቸው ነገሮች አሉ ይሄን ይመስላል እሺ አሁን ይሄን ሁሉ እየመለስክልኝ ያለው ያው ከቁርአን ነው አይደል በቁርአን መሰረት ያው ቁርአን ቁርአንና ሐዲስ ያላቃል ነው ከሚለው ተነስተ ማለት ነው ስለዚህ አሁን የረሱል ሐዲስ አያው ሐዲስም ያላቃል ነው ያላ አይደለም ያላ ቃል ሳይሆን ያላ መልዕክት ነው፣ ያላ ሐሳብ ነው። ቃሉ የረሱል ሰለም ነው። እሱ ሌላ አርስት ነው። ኤኒዌይ ከቁርአን እና ሐዲስ ነው በሚለው ዝም ብለህ የያዘው። እሺ፣ አሁን ከቁርአን በሚለው እንትን ልጀምርና፣ ቁርአን ያላ ቃል ነው ስለምትሉ ትሉ ቁርአን ያላ ቃል ከሆነ ቁርአን ሲመጣ መጀመሪያ የመጣው በጅብሪል በኩል ነው። ጅብሪል ነው ለመሐመድ የተናገረው ተናገረው አ በጅብሪል አማካኝነት ነው አላህ ለረሱል ሰለም የተናገረው። አላህ ነው የተናገረው አው እና ታዲ እሱ አሁን እሱ ለመናገሩ አላ ጅብሪል መናገሩን እኛ ላይ ይንማ በምን እናውቃለን? አላ ለጅብሪል እንደተናገረው ለጅብሪል እንደተናገረው ጅብሪል ሲናገር ያዩ ሰዎች አሉ፣ የሰሙ ሰዎች አሉ። አንድ ላይ የነበሩ እልፋ አላፋት የሆኑ ሰሃባዎች አሉ፣ አንድ ላይ ሆኖ ማለት ነው። ለምሳሌ አላህ ረሰላ ለሰለምን በጅብሪል አማካኝነት ሲያናገር ድምጽ የሰሙ ሰዎች አሉ፣ ራሱ ጅብሪልን ያዳምጡ እሱን አይደለም የጠየኩ የጠየኩ የጠየቁ፣ ለጅብሪል ለማህመድ ሲናገር ሳይሆን አላህ ለጅብሪል ሲናገር እኛ ላየንም አላወቅም። እና ጅብሪል ደግሞ ያላመለከተ ነው ብሎ ተናገረ አላህ። ቆይ አንተም ማውራ በምንድነው? በቲክቶክ ነው ወይስ በቴሌግራም ነው ወይስ በምን እንደነበ ያናገርኩ ያለው በቲክቶክ ነው። አላህ ረሱልን ያናገረው በማን ነው? በጅብሪል ። ስለዚህ እንደዚያ ማለት መሳሪያ አድርጎ የተጠቀመው ጅብሪልን። ጅብሪል መልእክተኛ ነው፣ መሀል ላይ ያለ ነው፣ የሚዲተር ነው እራሱ ማለት ነው እንጂ እሱማ እንደዚህ አይነት ነገሮች ቀልቀል አልናቸው ማለት ነው። እኔ አንተ ለማናገር መጀመሪያ ቲክቶኩን ካናገርኩት በኋላ ቲክቶኩ ወደ አንተ እንዲናገር ማድረግ አይጠበቅብኝም። እኔና ቲክቶኩ መጀመሪያ ስንነጋገር ማስረጃው ምንድን ነው አይባልም። ይኸው እያናገርኩህ ነው ያለሁት በቲክቶክ እያናገርኩ መጀመሪያ አንተ ለቲክቶክ ስታናገረው ማስረጃ መምጣ እንደማለት ነው። ከቷ ማለት ትናንትናም ልክ እንደዚህ ተመሳሳይ ጥያቄ ነው አንዱ የጠየቀው የነበረው ማለት ነው እና ኤግዛምፕል ቀለል ኤግዛምፕል ነው ያድር ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ድንግል ማርያም ጋር መጣው አይደል፣ መጣው አብስሯት አይደል? አ ከማን ተልኮ ነው የመጣው? ከእግዚአብሔር ማለት ምን ብሎ ልኮ፣ ምን ብሎ ልኮታል ሲልከው ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ብሎ ብሎ እንዲላት ነው። እንደዛ ብለን ነገር ኦኬ፣ ለመላኩ እግዚአብሔር ሲነጋገርበት ያለ ማስረጃ ይኖራል? የለም፣ ማስረጃ የለም። ስለዚህ ምንድን ነው ምናምን ጥያቄ ነው እኮ እሱን እኮ ነው ማለት። አሁን በመጽሐፍ ቅዱስ ላይ እኮ ገብርኤል መቶ ለማርያም ሲነግራት ካላ ሰምቶ ነው ብለን በእምነት እናምናለን፣ መጽሐፉን አንብበን ነው በእምነት እናምናለን እንጂ ለዛ ማስረጃ የለም። እኮ ማስረጃ የጠበቅብህም እኮ ነው የምልህ። አንተ ነኮ መስፈርቱን ያወጣው። እንጂ ዳንኤል ጋር ለምሳሌ መልአኩ ገብርኤል መጣ፣ ሰባ ሱባኤው ነገረው። ስለ ሰባ ሱባኤው ምናምን ነገር አ ነገረው። ከማን ተልኮ ሆኖ የነገረው መልአኩ ያው ከእግዚአብሔር። መላእክቱ ሁሉ ሲመጡ ከእግዚአብሔር ተልኮ ነው፣ ወይ ከአምላክ ወይ ከአላህ ተልኮ ነው። ስለዚህ አሁን የምታውቀው በውጤቱ ነው፣ ሲራክዬ የምታውቀው እንጂ አሁን አንድ ነገር ሲነጋገሩበት መልአኩ ከ እግዚአብሔር ጋር የተነጋገረበትም ማስረጃ አምጣ አይባልም። ትክክል አይደለም። ፎርስ ስታንዳርድ ነው። አየኛ እኛ ጋር ሲሆን እንደዛ መሆን የለበትም። ማወቅ ያለበት ምንድን ነው መላኩ መላክ መሆኑ ነው። ዋናው ነገር፣ ትልቁ ነገር መላኩ ከአምላክ ዘንድ ይዞት የመጣው መልእክት በሶሳይቲ ላይ የሚሰጠው ኢምፓክት ነው ዋናው ነገር የሚፈለገው። መላኩ ገብርኤላው ማርያም ጋር መጣ አይደለ ማርያም ጋር ከመጣ በኋላ ለሉጥን ቻለሽ በድንግልና እንደምትፀንስ ምናምን ነገራት ከዛ በኋላ መልአኩ ከአምላክ ስለመሆኑ ምንድነው ማስረጃችን መሆን ያለበት ለሳ በድንግልና በቃ እንደዛ ማለት ገብርኤል ዳንኤል ጋር ሲመጣ ዳንኤል ጋር ሲመጣ ስለሱ ባይሰባው ሲነግረው ትንቢት ነው የያዘው ያ ትንቢቱ ሲፈጸም ስታይ አሃ ገብርኤል ዳንኤል ጋር የመጣው ገብርኤል ከአምላክ ዘንድ ነው የመጣው ብለህ ድምዳሜ ላይ ደረስ አይደለ ልክ እንደዛው ማለት ቁርአን ላይም እንደዛ ስትመጣ ቁርአን የአምላካችን ያላህ ንግግር መሆኑን የምታውቀው በመላእክቱ ጅብሪል አማካኝነት የተነገረው ገይባት ነገሮች አሉት። የሩቅ ነገር ሚስጥሮች አሉ። ነባ አለው ትንቢቱላ አለ። ያ ነገር ትንቢቱ በሰዎች ህይወት ውስጥ ሲፈጸም ማየት ትችላለህ። ለምሳሌ ኤግዛምፕል ልስ ሱረቱ ሩም ምዕራፍ ሰላሳ ቁጥር አንድ ላይ ሩም መጀመሪያ ተሸንፋ ከዛ በኋላ እንደምታሸንፍ ትንቢት ተነግሮ ነበረ። አደለ? ከ10 አመት በኋላ ትንቢቱ ተፈጸመ አልተፈጸመም? ሮም ተሸነፈች አይደለ? በፐርሻያኖች ተሸነፈች አ አልተሸነፈችም? ሮም ተሸንፋለች። ከዛ በኋላ አሸነፈች አይደለ? አዎ ያንን ያን ትንቢት ነው። ትንቢቱ ተፈጸመ። ትንቢቱ ሲፈጸማየ ይሄ ምንድን ነው? ወደ ረሱ ስላ ላ ስለም የመጣው መልአክ ከአላህ ዘንድ ስለመሆኑ በቂ የሆነ ማስረጃ ነው። ይሄ ለምሳሌ ኤግዛምፕል ገባኝ። ግን አሁን ምን መሰል የኔ ጥያቄ ደግሞ ዋና አሁን ለረሱል የመጣው መልአክ ካላህ ዘንድ ለመሆኑ ወይም ደግሞ ለማርያም የመጣው መልአክ ጅብሪል ገብርኤል ካዘን ወይ ካላ ዘንድ ለመሆኑ ማስረጃ በውጤቱ መሰረት እንደዚህ ማወቅ ይቻላል። አሁን ከውጤቱ በእንትን ውጭ ደግሞ መጀመሪያ ሲነሳ መነሻው ለጅብሪል እንት እንዴት አድርጎ ነገረው? እንዴት ነግሮት ነው? ከዛ በኋላ ያን ሰምቶ የመጣው ያን ደሞ አምላክ መኖሩን እናውቃለና ማለት አይችልም ማለት ላይ ለምሳሌ ጅብሪልና አላ የተነጋገሩበት ማስረጃ ቢኖር አለ ብዬ የሆነ ነገር ብዬ ለምሳሌ፣ ኤግዛምፕል ነው ማርያምና ወደ ማርያም መልአኩ ከመምጣቱ በፊት ለገብርኤል እግዚአብሔር የተናገረው ንግግር ይሄ ነው ተብሎ ቢነገር አንተ በቦታው እስካልነበርክ ድረስ ለአንተ የሚጠቅም ነገር አለ? ያው ለጅብሪል እንደነገረው ሳቅ አምላክ መኖሩን እርግጠኛ ሆናለሁ። ጅብሪል በራሱ ቀጥ ነው እኮ ያንንም እኮ ያወቀው በምንድን ነው ገብርኤል? አሁን ለምሳሌ ገብርኤልና እግዚአብሔር ተነጋገሩና ወደ ማርያም ስትሄድ እንደዚህ እንደዚህ ትላት አለ የሚለውን ነገር ተጽፎ ብታገኘው እውነት ለመሆኑ ማስረጃ መሆን ይችላል። በእምነት ካልተቀበልከው በስተቀር ይሄንን እውነት ለመሆኑ ማስረጃ መሆን አይችልም። ግን ከዚህ የበለጠ ከሆነ ሌላ ረቀቅ ያለ ሀሳብ አምላክን እምነትን ሊያጠናክርልኝ ይችላል ነው እንጂ የሚባለው ለማወቅ አይረዳህም። ለማወቅ አሁንም እምነት ከእምነት የዘለለ ነገር የለውም። አሁንም እምነት ነው፣ ኢማን ነው። እምነት ነው። አሁንም እምነት ነው የሚሆነው እንጂ አንተ የበለጠ ኮንፈርሜሽን የሆነ ታንጀብል የሆነ ፕሩፍ ወይም በአምስቱ ስሜት ህዋሳት ቼክ አድርገህ የምታረጋግጠው ነገር አይደለም የሚሆነው። ይሄም ማለት ነው የሚመጣው ማለት ነው። ግን ስታንዳርዱ ልክ አይደለም ነው ማለት አንድ መልአክ መልአክ መሆኑ መልአክ ነው ከተባለ በቂ ነው። ከዛ ይዞት የመጣው መልእክት ነው የሚታየው፣ የሚፈተሸው የሚፈተሸው ማለት ነው። አንተ ኮፒ ሊንክ አድርጉልኝ ያ ጀማ ዋርኒንግ እየሰጠኝ ነው አሁን ለሁለተኛ ጊዜ ሲያመጣ ማለት ነው። እና ግልጽ ነው አዎ ግልጽ ነው። ግን ከጅብሪል ወይ መላኩ ከአምላክ እንዴት እንደሰማ ምናምን ማወቅ አይቻልም ነው በአጠቃላይ። አንተ እንትና አልተገለጸም እንዴ? አዎ መገለጽም አይጠበቅበትም እንጂ እንደዛም ስታንዳርድ ሆኖ አያውቅም ራሱ ማለት ነው። እና ቢሆንም ራሱ ምንም የሚጠቅመው ነገር የለም፣ የተለየ ነገር አያመጣም፣ የተለየ እውቀት አይሰጥህም ለአንተ ይለማ በቦታ የለህም ራሱ። አሁን ሉቃስ እንደዛ አለ ልበል፣ መልአኩ ገብርኤል እና እግዚአብሔር እንደዚህ ማርያም ጋር ምን ምን እንደሚነግራት እንደዚህ በቦታውም አልነበረም። እንኳን አይደለም እግዚአብሔርና ገብርኤል ሲነጋገሩ ሊሰማ ይቅርና ማለት ነው። ነብይ አይደለ ወይ ደግሞ የክርስቶስ ሐዋርያ አይደለም። የጳውሎስ ተማሪ ነበረ፣ ጳውሎስ ራሱ የክርስቶስ ሐዋርያ አልነበረም፣ በቦታው አልነበረም ራሱ ኢየሱስ አስራ ሁለት ሐዋርያት ነው ራሱ ሴሌክት ያደረገው ካስት ያደረገው የመረጠው። ስለዚህ እንደዛ ሊሆን አይችልም። እና አንዳንድ ነገሮችን አንዳንድ ነገሮችን ሎጂካሊ ልንቀበላቸው እንችላለን፣ ግን ከሎጂክ ያለፉ ነገሮች ደግሞ አሉ። እምነት ላይ ስትመጣ ከሎጂክ ያለፉ ነገሮች እራሱ ማለት ነው። ለምሳሌ እንዴት። እሺ፣ ቀጥል። ያው እንዴት እንደሆነ ማወቅ አይቻልም ነው ማለት። ለጅብሪል አምላክ ሲነግረው እንዴት እንደሆነ አልተገለጸም ነውኮ፣ ምለ እኮ አልተገለጸም ነው። አምላክ ሲናገር ማየት አንችልም ነው ኖ፣ አልተገለጸም ነው። ለጂብሪል ሲያዘው ምን እንዳዘዘው አልተገለጸም ነው ለማለት የተፈለገው አልተገለጸ። ያልተገለጸ ነገር ደግሞ እኛ እኛጋ በዝምታ ነው የምናልፈው። በዝምታ የምናልፋቸው ነገሮች አሉ። የተገለጸው ነገር እንቀበላለን። ከአህል ኪታቦች ደግሞ ምንም ግጭት የሌለበትን ነገር ዝም ብለን ለሪፈረንስ ምናምን ልንጠቀምበት እንችላለን። ለምሳሌ ማለት ነው ባይብል ላይ ስትመለከተው እንደዛ አይነት ነገር ልታገኝ ትችላል። ሪፈረንስ ለሪፈረንስ አድርገን ዝም ብለን እንቀበላለን እንጂ እናየዋለን እንጂ እንደ እንትን አድርገን እንትን አንለው ማለት ነው።